አላችሁ ወዳጆቼ፣ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ልጆቼ ሙቪናይት ይኖረን ብለውኝ ለነሱ ፒዛ አዘጋጃለሁ እና እሱን ነበር ልቀብጽ ያሰብኩት። ፒዛ ሳይሆን የሆነ ፒዛ የሚመስል ነገር፣ ምክንያቱም ብዙ ነገር የለኝም ፍሪጅ ውስጥ ሄጅ ደግሞ መግዛት አልፈለግኩም። ባለኝ ነገር የሆነውን ነገር ነው የምሰራው እና የሆነ ቆንጆ እነሱ ሊያስደስት የሚችል ነገር እሰራለሁ። ከዛ በፊት ግን እኔም ቢዚ ያደረገኝና ገበያ ሊያስጌደኝ ምክንያት እንደመሰላችሁ ረፍቴን ቀን ጠብቄ ምንጣፍ ማንሳት ፈለኩኝ፣ ምክንያቱም ሙቀት ነው። ሙቀት ደግሞ ሲሆን ምንጣፉ በጣም ነው የሚያሞቀው በጋደላ አሁን፣ ለዛ እንግዲህ ለምን ይህን ሳላሳያቸው አንዳችን ለአንዳችን ደግሞ ቢያነቃቃን ብዬ ማሰብ የቤት ጽዳት አብሬ ጨምሬላችኋለሁ። ስለዚህ እንዴት ነው የማዘጋጀው ፒዛውን እንዴት ነው ኔ ስልም ቤት ጽዳት የሚለውን ነገር አካፍላችኋለሁ አብራችሁ በመጀመሪያ እንግዲህ የማደርገው እንደመሰላችሁ አባራውን ነው የማነሳው ምክንያቱም እዚህ ሀገር የምናደርገው ምንድን ነው እንሰጣቸውና ላወንደር ቤት መጥተው ይወስዱና ከቤታችን። ከዛ በኋላ ኦክቶበር ላይ ወይም ጥቅምት ላይ መልሰው አጥሮ ይዘው ሊመጣሉ። ከዛ በፊት ግን ከመስጠት በፊት ከላይ ያለውን አቧራቧራውን ነው ብድግ ብድግ አድርጌ ከዛ ጥቅልዬ የማስቀምጠላቸው። ታያችኋል። ከታች ያለው የልጅ ቤት የጨሌ ማአት ይሄ አንገት ምናምን የሚሰሩበት የሴቶች እናት የሆናችሁ ግን ትረዱኛላችሁ። ጉዱ ያለው አሁን ከዚህ ጀርባ ነው፣ የጸጉር ማስያዣ የምናምን ማአት ነገር ሁ ነው የምታገኙት። ምንጣፉ ነበር እንጂ ይሄ ይሄ ሁሌ ስለሚደረግ ብዙ ነው ሰዓት የሚፈልግ አይደለም። አሁን ወለውለዋለሁ፣ ከዛ ይሄን ነው ለእንጨቱ የምጠቀመው። ኦቨርሌ በክዳኑ አንድ እናንተ ከዚህ የተሻለ የእንጨት ማጸረቅ አላችሁ ካለ አስተያየት መስጫ ላይ አስቀምጡልኝ። ይሄንን ነጩን ጠረጴዛ እዚህ ሀገር ምናለ መሰላችሁ እንደዚህ አይነት ነገር ማጂክ ስፖንጅ ይባላል። እንደዚህ አይነት ነገር አለና፣ ይሄ ሌዘር ሶፋ ኖራችሁ ልጆች ለምሳሌ እስክሪቶ ምናምን ቡጫጭረው ከሆነ በቃ በአንድ ጊዜ በዚህ በማጂክ ስፖንጅ ነካ አረጋችሁት፣ በቃ ጽድት ነው የሚለው ጽድት ነው የሚለው እና በዚህም ጠረጴዛ ላይ አንዳንድ ነገር እንግዲህ እስክሪቶ ምናምን እንኳን የለም፣ ግን እንደዚህ በቃ ነጭ ስለሆነ በቶሎ ሊቆሽ አለ እና በአንድ ጊዜ በውሃ ብቻ በቃ እንደዚህ አድርጌ ሳደርገው እያንዳንዱ መስመሩ ውስጥ ያለ ምንም አይነት ነገር ቢሆን የመጨረሻ ጽዳት አድርጎ ያነሳልኛል። አያችሁት እንዴት ጽዳት እንዳረገው። በዚህ ነገር ተጠቅማችሁ የማታውቁ ማለት ነው። በማጂክ ስፖንጅ የእውነት እንደዚህ በተለይ ልጆች ያለበት ቤት ግድግዳ ላይ፣ ሶፋ ላይ፣ ጠረጴዛ ላይ ምናምን ሲቦጫጭሩ በእውነት በጣም በጣም በቃ ኤፌክቲቭ ነው። ወዲያውኑ ነው እንትኑን የሚባለው ውጤቱን የምታዩት። እና አሜሪካን ሀገር እንዳላቃለው ሌላ ሀገር አላውቅም፣ ግን በእርግጠኝነት ይኖራል ሁሉም ሀገር ስለዚህ የእውነት ያልተጠቀማችሁ ሰዎች ገዝታችሁ ብትጠቀሙ ብዙ መፈግፈግ እንደዚህ መታገል አይጠበቅባችሁም፣ እና ወዲያውኑ ልቅ ልቅ የሚያረገና ተጠቀሙበት ለማለት ወድ አለሁኝ። እዚህ ጋ ጨረስን። እዚህ ጋ ያለው አሁን ስለማያስፈልግ ዊንተር ስላልሆነ እዚህ ፋንታ እንደውም የሚነበብ መጽሐፍ ቢደረግ ሞር የተሻለ ነው አሁን በዚህ ጋር ያለውን የሚያለውን አጽድቼ ጨርሻለሁ ግን ምን እንደመሰላችሁ ይሄ አበባ ሰለቸኝ እዚህ ጋር ላደርገው አሰብኩኝ እና አበባ አዘጋጅቻለሁኝ ምን አይነት አበባ መሰላችሁ ያዘጋጀሁት ቆይ ላሳያችሁ እንደዚህ አይነት አበባ ነው ያዘጋጀሁት ይታያችኋል እንደዚህ አይነት ጨርቅ አደረኩበት ይሄ በነገራችን ላይ እንደዚህ ሶስት እግር ያለው አንድ አበባ ነው። እስከ ነቃዋለሁ አይደለም የገዛሁት። ይሄኛው ራሴ ገዝቼ ቀብቼው ነው በስፕሬ ስፕሬ አድርጌበት ነው ይሄኛው። እንትኑም ከአበባ ጋር የሚሸጥ ነው። ከዚህ አበባ ጋር የተሸጠ ነው። ምንድነው መሰራችሁ? እዚህ ጋር ላሳውቃችሁ የምወደው ለምሳሌ ይሄ አበባ ከዚህ ቫዝ ጋር ከዚህ ጋር አብሮ ቢሆን ከመትከያው ጋር ቢሆን ኖሮ በእርግጠኛነት በጣም ብዙ ብር ነው የሚጠይቁኝ ሰባ ሰማንያ አይሮ ከዛ በላይ ሊጠይቁ ይቻሉ። እዚህ ሀገር ባለው ሁኔታ ማለት ነው። ይሄና በአሁን ግን አርባ አይሮ ነው የገዛሁት ይህን ብቻውን ማለት ነው። ግን ለሰሃኑ ብቻ ለዚህ ለመትኪያዋ ብቻ እንደነገርኳችሁ ሰላሳ አርባ አይሮ ከዛም በላይ ሊጠይቁኝ ይቻሉ። ስለዚህ እንደዛ ከምታደረጉ ይልቅ በአስራ አምስት ብር ምናምን ይህን ትገዙና እቃውን ትገዙና ከዛ በኋላ ስምንት ብር ምናምን ነው ስፕሬን የፈለጋችሁት አይነት ቀለም። ከዛ በኋላ እናንተ ይሄ ያለ ከቤት ጋር የምትሉትን ቀለም ገዝታችሁ ቀብታችሁ ወይም ደግሞ የተቀባም ራሱ በእንደዛ አይነት ዋጋ የሚሸጠው አስራ አምስት ብር ሀያ ብር እንደዛ አካባቢ ነው፣ ዕቃ መሸጫ ቤት የሚሸጠው ማለት ነው። ወይም ቴሙ ላይም አለ አይደለም። እንደ ዛ ገዝታችሁ አበባውን አምጣችሁ ብታስቀምጡት ሞር ባነሰው ዋጋ ልት ልትገዙና ልታሳምሩ ትችላላችሁ ለምሳሌ ይሄ አንድ ላይ ስንት የፈጀው 60 ዩሮ ምናምን ነገር ማለት ነው 80 ዩሮ 20 ዩሮ አተረፍኩ ማለት ነው ስለዚህ ኑሮ በዘዴ ከዛም በላይ ደግሞ ይራችሁ በቃ የሆነ ላረገው ነው ቆይ ልምጣ እዛ ጋር አርገው የሚለው ነገር የመጨረሻ ያስደስታ ህይወት እንግዲህ እንደዛ ነው አይደለ እንደዚህ አርጌ አረኩበት እንደውም የሆነ ሳር ነገር አለ እሱን ኦርደር አድርጌ አድርግበታለሁ ብዬ አለሁኝ። ለአሁኑ ግን በደንብ ወደም ማች ያደርጋል ብዬ አስባለሁኝ። እንደዚህ አድርጌ በእንደዚህ አይነት ሁኔታ ጨረስኩ ወይ ማለት ነው። ትንሽ ፍረሽ ፍረሽ እንዲሸት ምንድን ነው። እኔ ምን ምን እንደምለው መሰላችሁ? ቤት ሲጸዳ ደስ የሚለይ የሆነ ልብስ ሲታጥቦ ያለው ንጹሕ ንፁ የሚሸተው አለ አይደለ? የሆነ ላቫንደርም ሊሆን ይችላል የሆነ ብቻ ሽታ አለ። እሱ ሽታ ሲሆን ነው እንጂ ከጣን ከምናምን የበለጠ እሱ ሽታ ይሄ ንጹህ ንጹህ የሚሸተው ሽታ ወደዋለሁ። ለዛ ይሄ ደግሞ እንደሱ ያሽታ ነው ያለው። ላቬንደር ነው ይሄ። እንኳን እዚህ ጋር ይቀመጥ አውቃለሁ። እዚህ እዚህ ነው እንደ ቦታው፣ ሳሎን ቤት ነው ለልቱ። ይሻላችሁ ግን ከዚህ የተሻለ ቦታ የለውም። ምክንያቱም ሁሉም ሰው ልጆቹ፣ እኛም ሁላችንም ስንጎትተው ነው የምንውለው። በነገራችን ላይ ይሄንን ማሽን ከዚህ በፊት አሳይቼ፣ እስቲ ይታያል፣ ላሳያችሁ በደንብ ይሄንን ማሽንን ማለት ነው ከዚህ በፊት አሳይቼ በሜሊስ ፓይስ ቲቪ በጣም ብዙዎቻችሁ ትጠይቁኛላችሁ። ነገር ግን እኔ ራሱን ስላላገኘሁት ለሌሎቹ ደግሞ ምስክር መሆን ስለማልችል ማድረግ አልቻልኩም። ግን ከዚህ በፊት ኮሚኒቲ ላይ ፎቶ ፖስት አድርጌላችሁ ነበረ። ግን ያላያችሁ ልጆች አሁን ትጠይቁኛላችሁ። ስለዚህ ፌስቡክ ላይ መታችሁ ወይ ኢንስታግራም ላይ ብጠይቁኝ በየግል ፎቶ ልልክላችሁ እችላለሁኝ። ለዛ ነው እንግዲህ ሊንክ ማስቀመጥ ያልቻልኩት የሌሉ ራሱን ስላላገኘሁት ነው። ልልወዳለው ማለት ነው። ከዛ በተረፈ ዛሬ ደግሞ ሪኮመንድ የማረጋችሁ እቃ መግዛት ላይ የምትፈልጉ ሰዎች ቫኪዩም ክሊነር ነው ከምላችሁ በላይ የእውነት በጣም ቆንጆ በጣም ጠንካራ እቃ። ትንሽ ወደድ ይላል፣ ነገር ግን ደግሞ ምንድነው መሰላችሁ አንዳንድ ጊዜ ጠንካራ ነገርና ቆንጆ ነገር በውድ መግዛት ብር መቆጠብ ነው። ግሪክ ምን ይላል መሰላችሁ ሲተርት፣ እኔ ደሃ ነኝ ርካሽ ነገር አልገዛም ይላል። ርካሽ ነገር ማለት ወዲያው የገዛ ብልሽት ብልሽት የሚል ማለት ነው። ብር አላባክንም ለማለት ያክል ነው እና ትንሽ ውድ ነው ግን ደግሞ ለልጅ ልጆቻችሁ ሊተርፍ የሚችል እቃ ነው። የእውነት ነው የምላችሁ የቤተሰብ አባል አርባ ዓመት ተጠቅሞበታል። ይሄን ሳይሆን ከዚህ በፊት ያለ ሚሌ ማለት ነው። እኛ አስራ ምናምን አመታችን ከገዛ ነው። በጣም ብዙ የማውቃቸው ዙሪያ ያሉ ሰዎች በሚሌ ተጠቅሟልና የእኔ የማጽጃ ወይም ደግሞ መጥረጊያዬ ሚሌ ነው። ስለዚህ የጀርመን ማርክ ነው። አዲስ መግዛት የምትፈልጉ ሰዎች ወይም ጎጆ የምትወጡ ሰዎች ሚሌ ብትገዙ የእውነት ደረቴን ነፍቼ ግዙት ትጠቀሙበታላችሁ። የምለው ቃ አንዱ ይሄ ነውና፣ የምትፈልጉ ሰዎች በተገዙት በጣም ደስተኛ ትሆናላችሁ ብዬ አስባለሁ። ስለዚህ ያንን ማሽን ነገርኳችሁ፣ ይሄንንም መጥረያውንም ነገርኳችሁ። በተረፈ እንግዲህ ቤቴም በእንደዚህ አይነት መልኩ አጸዳሁትኝ። አሁን ጨረስኩኝ። አንድ ብቻ ስራ ቀርቶኛል። ይሄንን ነገር አጸደዋለሁ። እናንተ ብር ምናምን ማጽጃ በምንም ተጸዱት፣ እኔ በእንደዚህ አይነት የማጸዳው ውስጡ ምንድን ነው? ቤትንስ ሶዳ ምናምን አሽ ነው ያለው ነው የሚለው። ለማንኛውም በእንደዚህ አጽዳዋል። ይታችኋል፣ ጠቁሯል። ግን ሳላጽዳው ቀርቼ ሳይሆን በጣም ቶሎ ቶሎ ነው የሚጠቁረውና በቶሎ በቶሎ መጣት አለብኝ። ስለዚህ በዚህ አጽድቼው ይዤው እመጣለሁ። እንዴት እንደሚያለው ጨልጭ ደግሞ የዛን ጊዜ እታያቸዋለሁ። ይታችኋል እንዴት እንደምታበላ ጨልጭ። አጽድቼ ይዣት መጣሁ። ይኸው በእንደዚህ አይነት መልኩ ጨርሻለሁ። አሁን ደግሞ ብቻችንን እናወካለን። ሁለት ከግማሽ ነው የማወካው፣ በኋላ ወካ ከዛ አሽዋችን እንጨምራለን። ከዛ ስኳር አረጋለሁ፣ ሁለት ማንኪያ ስኳር ትንሽ ጫ አረጋለሁ። ግማሽ ማንኪያ ዘይት ትንሽ አረጋለሁ፣ የወይራ ዘይት ያላችሁ ዘይት ተጠቀሙ እናንተ። እዚህ ለስ ያለው ውሃ አለኝ ብለስ ባለው ውሃ አቦቁ። ውሃውን ለስ ማረጋው እርሾን አክቲቭ እንዲያረግልኝ በቶሎ እንዲያፋጥንልኝ ነው እንጂ በባምባ በወረደው ውሃ ሰውሽ አላችሁ ግድ አይደለም። ከዛ ይታያችኋል እንደዚህ እጅ ላይ ማጠባበቁን ሲያቆም እሽት ታረጉትና ልስልስ ያለ ቆንጆ ሲሆን ያችሁት አያጣብቅም ይነፋል። በትንሽ ቀባቀባ እናደርገዋለን ዘይት እንደዚህ እሸፍነዋለን። አሁን ሙቀትም ስለሆነ ሎ የሚቦካለን ይታያቸዋል። በእነዚህ አይነት መልኩ ክፍሎልኛል። ያቺን የምታክል ትንሽ የሊጥ አሁን እከፋፍለውና እንደገና ትንሽ አረፍ እንዲል አድርገዋለሁ። ለምሳሌ እዚህ ጋር ይታያቸዋል። አንደኛውን እዚህ ጋር እንደዚህ አስቀምጠዋለሁ። ይህን ደግሞ ተለቅ ያለውን ሁለት ብቻ ነው የሚሰራው፣ እንደዚህ አስቀምጠዋለሁ። አሁንም አረፍ እንዲል እተዋዋለሁ። ለሌላ ሀፈናዋ እዛ አሁን ለግማሽ ሰዓት ያክል አርፎልኛል። ምን አረጋ ለመስራችሁ ትንሽዬ ትንሽዬ እንደዚህ እጅ ላይ ለማንኛውም ፌጡ መድኃኒት ነው እንደሚባለው ማለት ነው። ዘይት አደርግና አይሹት እንደት ነፋ እንደዚህ አድርጌ ተፈጥፈዋለሁ። ከዛ ይሄኛውን በፔስቶ ነው የምሰራው፣ በቤዝልና በእርምጃና ባለበት ቃናው ቤዝል ነው። ይሄን ደግሞ አሰራሩ ሜል ስፓይስ ቲቪ ላይ አሳይቻለሁ። በደንብ አድርጌ ሊንኩን የመጀመሪያው አስተያየት መስጫው ላይ አስቀምጣለሁ። እዚህ አድርጌ በተቻለ አዳርሰዋለሁ። ብዙ ጊዜ ፒዛ ሲበላ ምንድን ነው መሀል መሀሉ ይበላና ሰው ሲያለበት ከዛ ጠርሶ ጠርሶ አይበላም አይደለ። አንዳንድ ሰው አንዳንድ ሞልቃቃ ልጅ አይበላም። ስለዚህ እንደሱ እንዳይሆን በደንብ እስከ ጥቅጥቅ ድረስ አደርሰዋለሁ። ይኸው ይሄኛውን እንደዚህ አንተ ጨረስን መጀመሪያ እንደዚህ አድርጌ አበስለውና ከዛ በኋላ እቺ ዛርግበታለሁ ከላይ። አለበለዚያ አንዳንድ ጊዜ ሞሽረላው ከላይ ይቀላና ፒዛው ግን በተለይ ወፍራም ከሆነ ላይበስል ይችላል። እኛው ይኸው ታይቷል። ሁለተኛውንም እንደዚህ አርጌ ተፈጥፈዋለሁ። እንደቀድሙ አሁን ይበቋል። በቃ አንደኛውም በጦሲኝ ነው መስራት የፈለግኩትኝ። ስለዚህ እኔ ብዙ ጊዜ ምን አደርጋለሁ መሰላችሁ፣ የፒዛ ሶስ ስሰራ ምንም ሳልጨምርበት እንደዚሁ ያለ ምንም ምንድ ነው ሀርብስ ማለት ነው ወይ ቤዝልም፣ ጦስኝም ሳልጨምርበት ዝም ብዬ ሶሱ ብቻ ሰርቼ አስቀምጣለሁ እና ከዛ በኋላ በምፈልግ ሰዓት እንደዚህ የቀያየርኩኝ አንድ ጊዜ ቤዝል፣ አንድ ጊዜ ጦስኝ የጨመርኩ እሰራለሁ። በነገራችን ላይ ጦስኝ ብዙ ጊዜ ትጠይቁኛላችሁ፣ ምን ማርከት ትሉኛላችሁ። ኦሪጋኖ ነው። ጉግል ታይም ስለሚል ብዙዎቻችሁ አይ እኮ ታይም ነው ትላላችሁ፣ ግን አይደለም። ኦሪጋኖ ጦስኝ ነው። ቃናውን የጦስኝን፣ የታይምን፣ ግን የኦሪጋኖን የሶስቱን አንድ ላይ ቁጭ አርጉና አሽትቱት። ኢትዮጵያም ደግሞ ብዙ ሼፎች እንደ ጦስኝ የሚሉት እንደ ኦሪጋኖ ነው። ግን ጉግል እንደዛ ብሎ ስላስቀመጠው ብዙዎቻችሁ ያላችሁት እንጂ እኔ ቤት ውስጥ አሁን ከኢትዮጵያ መጣ ጦስኝ ያለ ሻይ የምንጠቀምበት ማለት ነው ከኦሪጋኖ ጋር አንድ አይነት ቀላል ያለው እና እኔ የማው ነው ጦስኝ ኦሪጋኖ ስለሆነ ነው። ለዛ ነው ኦሪጋኖ እያልኩ መልሰው ተሳስቼ አይደለም። ብዙ ልጆች ዘመታችሁ አይ ኦሪጋኖ አይደለም ታይም ነው ስለምትሉ ነው። ለማንኛውም የእኔ መልስ የሚሆነው ጦስኝ ኦሪጋኖ ነው ማለት ነው። ስለዚህ ኦሪጋናችሁን እንደዚህ ትጨምራላችሁ። ከዛ እዚህ ጋር ፐርሜዣና አለኝ። ይሄ ኦፕሽናል ነው፣ አለመጨመርም ትሻላችሁ። እንደዚህ አረግና እንደዚህ እንጨምረውና አስር ደቂቃ እናበስለዋለን። ሞቸሬላ አለኝ፣ ሞቸሬላው እንጠቀማለሁ በቢላም እንደዚህ ስላይስ ስላይስ ቆርጠን መጨመር እንችላለን። ከዛ መልሰን ለሌላ ለሁለት ለሶስት 3 ደቂቃን ጨምሯለን፣ ሞቶሬ ለብቻ እንዲቀልቅ ያክል። የመጀመሪያው ይሄው እንደዚህ ሆኖ ወጥቷል። ከዛ ከላይ ምን ናደርግበታል መስላችሁ? እንደዚህ ሮኬት እናርግበታለን። ቤቢ ሮኬት። የመጨረሻ እንዴት እንደሚጥም ልነግራችሁ አልችልም። በቃ ምንም ያደረግነው ነገር የለም። ፔስቶችን እናደርግን ወይት ባለ ነገር ማለት ነው። ከዛ ቺዝ ከላይ፣ ከዛ አበቃ። ያኛውን እንዳያችሁት ማርጋሬታ ያለ ምንም አትክልት እንትን የለኝም፣ ቃሪያ የለኝም፣ ኦሊቭ ፍሬ የለኝም፣ ምናምን የለኝም ሳለን መስራት ችለናል። ባቋራጭ ቆንጆ ብቻ ዘራል። ይሄን ይሄ ሁሉ ሮኬት ማድረግ አይጠበቅባችሁም። እኛ ስለምንወድ ነው ያበዛሁበት። እስቲ በጣም ፍሬሽ ጤናማ በጣም ደስ የሚል ጣዕም ያለው ፔስቶም ስለምወድ ለእዛም መሰለኝ። ይኸኛውን በስሏል፣ እናወጣዋለን። ይኸኛውን በእንደዚያ መልኩ በስሏል፣ ይታያቸዋል ከምንም በላይ ደግሞ ከልጆቻችሁ ጋር አብራችሁ መስራቱ ይሄ ያለው በቃ ግርግሩ፣ ዛሬ ሲኒማ አለቤታችን በቃ ሙቪ ናይት ነው ምናምን፣ ፓርቲ ነው ይሄ የሚሉት ነገር ነው እንጂ፣ የእውነት ለመናገር ቤት ከምትሰሩ ይልቅ ውጭ የሚይዝ ከውጭ ተገዝቶ የመጣው ነገር ሞሪ እርካሽ ነው። ነገር ግን እንደነገርኳችሁ በቃ ይሄ የተጠናቅሙ ነው የእነሱ ህይወት የሚሆነው ትዝታ የሚሆነው እና አንደኛ ጤናን ባማከለ መልኩ ቤት ተሰራ ነገር ሁሌ ጤናማ ነው የምንጨምረው ቃ እናውቃለን፣ እንዴት የሠራ ነው ምናን ዘይት የተጠቀም ነው የሚለው ነገር ምንም እናቃለ፣ ምንም ጥያቄ የለውም። ግን ከዛም ባሻገር እንደ አንዳንድ የምረስትን ችግር የለውም አደለ? ከዛም ባሻገር ግን ይሄ እቤቱ ሲሰራ በቃ ይሳተፋሉ ገብቷቸዋል። አለ አባባሌ በጣም በተለይ ውጭ ሀገር የሚኖር ሰዎች በጣም ዙሪያቸው በጣም ትንሽ ነው። አለ እንደ ሀገራችን ዘመድ ዝማድ ምናምን ነው። በየቀኑ ጉዳዮች የላቸው ልጆች፣ እና ትምህርት ቤት የሚያውቁ ጓደኞቻቸው፣ ከዛ ጥቂት ዘመዶች፣ ከዛ በቃ ቤት ነው ያሉት ሁል ቀን ማለት ነው እና በየአጋጣሚው የሆነ አይነት ነገር የሆነ ሁኔታ ፈጥራችሁ ለምሳሌ ዛሬ ቲ ፓርቲ ያለን ጠዋት ከእዛ ዛሬ ሙቪ ናይት ነው ያለን። ተነጎዲያ የሆነ ነገር ነው ያለን። እንደዚህ እያለን እንግዲህ ቆንጆ ጊዜ ብንሰጣቸው ብዬሽ እላለሁኝ። አንዳንድ ጊዜ አይሳካም። አዎ፣ አይሳካም። ግን በተቻለ መጠን ደግሞ ደስተኛ የሚያደርገን ከሆነ እኔ ከነሱ የበለጠ እኔ ደስተኛ በጣም ሆነው። ኦፍ ኮርስ እነሱም በጣም ደስተኛ ናቸው፣ ግን እኔም በጣም ደስ ይለኛል። በቃ ከነሱ ጋር አብሬ የማሳልፈው ነገር ማለት ነው። ስለዚህ በተቻለ መጠን እያሳተፍናቸው እንደዚህ እንደዚህ አይነት ነገሮች ብናደርግላቸው ጥሩ የሆነ ትንሳኤ ይኖራቸዋል ብዬ አስባለሁና ከዛ አንጻር ነው የሰራሁት። ምን እንደዚህ ቤት አጽንቼ አይታችኋል ሆነ አይደል? ጄኔራል ክሊኒንግ ነው ያደረኩት ቤቴን። ግን እንደዛም ሆኖ ስላልኳቸው እሺ፣ ስላልኳቸው ለዛ ነው እንደዚህ ባለኝ ግባት የሰራሁላቸው ማለት ነው። አሁን ደግሞ ላቀብላቸውና ይሄ ቀስ ቀስ አሁን ደግሞ ፈንዲሻ እናፈካለን። በነገራችን ላይ ይሄ ወንፊቱን ያደረኩት እንደዚህ ሲፈካ የሆነ የመስታወት ወይም ብረት ካረጋችሁበት ላቦቱ ወደታች እንትላል ያዣልና፣ ከዛ በኋላ ፈንዲሻችሁ የሆነ እንደ ሲኒማ አይነት ቅልል ያለ በጣም ከሽከሽ ያለ አይሆንም። ግን እንደዚህ ወንፊት ያለው ከሆነ አየሩ ስለሚወጣ የሚያዥበት የሆነ ውሃ ነገር የለም ማለት ነው። አይዘንብበትም እንደጋር ተመልሶ። ለዛ በጣም ቅልል ያለና ቆንጆ ተንሻ እናገኛለን። እያንዳንዷ ትንሽ ቴክኒክ ይዘቱን ይቀይረዋል። የሁሉ ነገር ስንሰራ ይበቃዋል። ጨው እናደርግበታለን። እንግዲህ ለዛሬ የነበረ ቪዲዮ ይሄንን ይመስል ነበረ። እንደምታዩት ፈንዲሻውን ማፍክቼ ጨርሽ ያለውኝ ወደ ሲኒማ ሄዶ መቀመጥ ብቻ ነው የቀረኝ። ለማንኛውም እናንተን በያላችሁበት ከወዳጅ ዘመዶቻችሁ ከቤተሰቦቻችሁ ጋር ጥሩ ጊዜ እንደሚኖራችሁ ተስፋ አደርጋለሁ። አዲስ ሆናችሁ ደግሞ ለቻናሌን ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ካደነቃችሁ በላይክ ፍቅራችሁን ግለጹ። በተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁልኝ። ባይ ባይ።